በጥቃቅንና አነስተኛ ማህበራት ተደራጅተው በርካቶች ለሀገር የሚጠቅሙ የተለያዩ ምርቶችን ያመርታሉ፣ ለገበያም ያቀርባሉ። በለጠ ብርሃኑም በአዲስ አበባ ከተማ ከአመታት በፊት ከጓደኞቹ ጋር ተደራጅቶ የመኪናና የፋብሪካ ማሽነሪ መለዋወጫዎችን የሚያመርት ማህበርን አቋቁመዋል። የመኪና መለዋወጫዎችን፣ እስፔሮችን፣ የፋብሪካ መለዋወጫዎች፣ እስፔሮች፣ አነስተኛ ማሽነሪዎችን እናመርታለን። ድሬቃዎችን የምናገኘው ከአስመጪዎች የምናገኛቸዋለን። እንደገና ደግሞ ከዚህ ከሜዳ ላይ የሚሸጡ መንግስት ያወቃቸው ከጨረታ ገዝተው ምናምን የሚያከፋፍሉ ሰዎች ከነሱ ላይ ነው የምንገዘ። ጥሬቃዎች ሙሉ በሙሉ አዲስ ሰርተን እንተካቸዋለን። መለዋወጫዎችን የማምረት ስራውን ለመጀመር ምክንያት የሆናቸው ቀድሞ በስራው ላይ መቆየታቸውና ዘርፉ ብዙም ያልተሰራበት መሆኑን በጥናት ማረጋገጣቸው እንደነበረ ነው በለጠ የሚያነሳው። በ2008 መጋቢት ወር ነው የተጀመረው ስራው። ተደራጅተን ሁለት ነበርን። ከዛ አምስት አባላትን ጨምር ሰባት ቶን ሰባቱን ስንሰራ ሰራ ቆይተን ሌሎቹ ሶስቱ አማራጭ ሌላ አማራጭ ፈልገው አራት አባላት ነን አሁን ያለነው እና ወደ ስራ የገባ ነው። የሙያውም ልምድ ስለነበረ ፍላጎትም ስለነበረን ከሀገሪቱም ፍላጎት አንጻር ጥናት አድርገን ነው ወደዚህ ስራ የገባ ነው። ዘርፉ ሀገር ለውጭ ምንዛሬ የምታወጣውን ወጪ የሚቀንስ ወጣቶች በስፋት ቢሰማሩበት ደግሞ ውጤት ሊያመጡበት የሚችሉት መሆኑም ነው የተገለጸው። ምንም አልተሰራበትም ማለት ትቻለሽ ማሽነሪዎች አሁን በብዛት ስፔራቸው ሳይቀር ከውጭ ነው የሚገቡት። እኛ ሀገር ላይ የተወሰነ ጅማሮ አለ እንጂ ምንም እንዳልተሰራበት ነው ያው ባለን የጥናት መሰረትም አልተሰራበትም። ብድርና ሰፊ የገበያ ትስስርን ማግኘት ለነበለጠ ፈታኝ የነበረ ቢሆንም ችግሩን ለመፍታት የተለያዩ ጥረቶችን አድርገዋል። አቅማቸውን ለማሳደግ የረዳቸው አንድ ስራ አሁን ላይ ለደረሱበት ውጤት መሰረት ሆኗቸዋል። ቦታ መንግስት ይሰጣል፣ እንደዚህ ገንዘብ ይሰጣል ምናምን ብለን ነው በአብዛኛው የምንጠብቀው እኛ አገር ላይ እና እኛ ምንድን ያደረግነው ስራዎችን ነው ያው ተደራይተን ስንሰራ ስንጀምር 17500 ነው የወሰድነው፣ ነው ካፒታል። ከዛ ከግለሰቦች ጋር ተበደብን አራት መቶ ምናምን ሺ አንድ ሌዝ አንድ ትሌዝ ገዛን፣ በእሷ አንድ ስራ ሰራን። ትልቅ ስራ ማሽኖችን ጨመርን። ከዛ በኋላ ብድር መውሰድ ቻልን። ከሰዎች ጭምር በተገኘ ብድር የተጀመረው የመለዋወጫ ማምረት ስራው ዛሬ ላይ ካፒታሉ ከ20 ሚሊዮን ብር ተሻግሯል። ማህበሩ እንደ ዮሐንስ አበራ ላሉ ወጣቶችም የስራ እድልን ፈጥሯል። እኔ ተማርኩ ቴክኒክና ማ ትንሽ ያው ትምህርቱም ላይ ስላለ ብዙም አልከበደኝም። ያው እዚሁ በተግባር ምናምን አሁን ባለሙያ ብዙ ድል አግኝቼበታለሁ። ወደፊትም ይጠቅመኛል ያው ከትምህርት ጋርም ከምንም ጋር የራሴን ምንትን ለማለት ለመክፈት ብጀምር ምናምን በጣም ብዙ ልምድ ወስጀበታል። ዘመናዊ ማሽኖችን ካስገባልንና እና ካስገባ ከመጣ በኋላ የሰው ኃይልም ተጨመረበት እኛም በጣም ከዘመኑ ጋር እንድንዘመም ተደርጓል። አጠቃላይ የድርጅቱ ሀብት ወደ 23 ሚሊዮን አካባቢ ደርሷል። ስራ እድልም 16 ሰራተኞች ቋሚ ሰራተኞች አሉን፣ ስድስት ጊዜያዊ ሰራተኞች አሉን። የመኪናና የፋብሪካ ማሽነሪ መለዋወጫዎቹ ለተለያዩ ተቋማትና ግለሰቦች በሽያጭ እየቀረቡ መሆኑም ተመላክቷል። የወንጂ ስኳር ፋብሪካ ጊርቦክስ አለ በሁለት ነጥብ ምናምን ሚሊዮን ብር አግሪመንት ፈጥረን እየሰራን ያለ ነው። ስለዚህ ግለሰቦችም አሉ የመንግስት ተቋማትም አሉ። ስለዚህ ሁሉም ተጠቃሚ ነው እኛ ጋር እና የጋርመንት ፋብሪካዎች ሁሉ ይመጣሉ እኛ ጋር ያሰራሉ ይጠቀማሉ። በ2008 ዓ ም የመኪናና የፋብሪካ ማሽነሪዎች መለዋወጫ ስራን የጀመረው ማህበሩ በቀጣይ ወደ ፋብሪካ ደረጃ ለማደግ በጥናት ላይ መሆኑም ነው የተገለጸው።